አንድ አይሁዳዊ ወታደር ወደ አንዲት ሴት ቤት ገባና የእመቤታችንን ስዕል ተመለከተ። ከዛም በንዴት የእመቤታችንን ስዕል ጉንጯ ጋር በጦር ወጋት። በዚህ ሰዓት የተፈጠረው ክስተት አሁንም ድረስ እንደ ተአምር ይነገራል። በሚገርም መልኩ ይህ ተአምሯ በተለይ ያ አይሁዳዊ በሰይፍ በመታት ጊዜ ከጉንጯ የተአምር ደም እንደፈሰሰ አባ ጽጌ ድንግል እንዲህ ይላል፣ ስዕልሽ ቃልን ደስ ከሚያሰይ ነገር ጋር የምትገኝበት ጊዜ አለ። ስዕልሽ የለመለማ አካልን ለብሳ የምትታይበት ጊዜ አለ። ማርያም ስዕልሽ የታምር አበባ ናት፣ እርጉማ አይሁዳዊ በሰይፍ በመታት ጊዜ ከእርሷ ስዕል ደም ተንጠባጠበ፣ በማለት አመስግኗታል። ይህችን የእናታችን የቅድስተ ቅዱሳን የድንግል ማርያም ስዕሏን የሳለው ወንጌላዊ ሉቃስ እንደሆነ የቤተ ክርስቲያን የታሪክ ማኅደር ያስረዳል። በቤተ ክርስቲያን ትውፊት እንደሚነገረው በመልክዐ ስዕል ላይም ሰላም ለስዕልኪ እንተ ሳላ በእዱ ሉቃስ ጠቢብ ዘም ወንጌላውያን አህዱ ከአራት ወንጌላውያን አንዱ ጠቢብ ሉቃስ ለሳላት ለስዕልሽ ሰላምታ ይገባል ይላል። ቅዱስ ሉቃስ የቅድስተ ቅዱሳን የድንግል ማርያምን በርካታ ስዕሎችን ስሏል እና ይህ ስዕል ከትውልድ ወደ ትውልድ ሲተላለፍ ኖሯል። በተለይ ታሪኩ እንደሚያስረዳው በዘጠነኛው ክፍለ ዘመን በተለይ ከ829 ዓ ም እስከ 842 ዓመተ ምህረት በቤዛንታይን የነገሰው ንጉሥ ቴዎፍሎስ የሚባል ነበረም። ይህ ንጉሥ ቴዎፍሎስ በቅዱሳን ስዕላት ላይ በክፋት የተነሳሳ ንጉሥ ሲሆን ቅዱሳን ስዕላት እንዲጠፉ አዋጅ ጭምር በማወጅ ወታደሮቹን ነበር ያሰማራው። ከመጽሐፍ ቅዱስቱ ፊት በመውጣት ከተቀደሰው የአባቶች መንገድም በመውጣት ቅዱሳን ስዕላትን ለማጥፋት ነበር ይህ ንጉሥ የተነሳሳው። ብዙ ወታደሮች በየቤቱ እየዞሩ ቅዱሳን ስዕላትን ያቃጥሉም ያጠፉም ነበረም። በዚያ ጊዜ የነበረው የቤተ ክርስቲያን ትውፊትም ይህንን ያስረዳል እና አንድ ወታደርም እንደዚሁ ወደ አንዲት ሴት ቤት ነበር የገባው። እቺ ሴት በታታይ በኒቅያ ከተማ የምትኖር የተቀደሰች ሴት ነበረች። በቤቷ ውስጥ ያን ጊዜ የቅድስተ ቅዱሳን የድንግል ማርያምን ስዕል ደብቃ በማኖር በስዕሏ ፊት መብራት እያበራች ከልጇ እንድታማልዳት ትማጸን ነበረም። ደራሲው ምን ይላል? ስግደትና እጅ መንሻ ይገባል ይላል። እጅ መንሻ ማለት በቅዱሳት ስዕላት ፊት አበባ ማድረግ ማለት ነው። በቅዱሳት ስዕላት ማህቶት መብራትን ሻማ እናበራለን፣ ሽቱም እንረጭባችኋለን፣ መጋረጃም እንጋርዳለን። ይህ እንግዲህ እጅ መንሻ ነው። እሷም በቅድስተ ቅዱሳን በድንግል ማርያም ስዕል ፊትም ስዕለ ፍቁር ወልዳ ጌታን እንዳቀፈች ሆነ የተሳለች ስዕል ናት፣ ሻማ እያበራች፣ ሽቶ እየረጨች ጸሎት ታደርስ ነበረም። ታዲያ አንድ ወታደር እዚህ ሴት ቤት ይገባል። ያን ጊዜ የእቺ ሴት በስዕሉ ፊት ተንበርክካ ጸሎት ስታደርግ ያያታል። ያን ጊዜ እጅጉን በመበሳጨት የንጉሡን ትዕዛዝ እየፈጸመ መስሎ በያዘው ሰይፍ የእናታችን የቅድስት ድንግል ማርያም ጉንጮቿን ነበር የወጋት። ያን ጊዜ እንግዲህ በተአምር ከስዕሏ ላይ ከጉንጮቿ ላይ ስክሪኑ ላይ እንደምትመለከቱት ደም ጠብ ጠብ ማለት ጀመረ። በዚህ ጊዜ ወታደሩ ክፉኛን የደነገጠው ይህን ግሩም ድንቅ ተአምር ባየ ጊዜ ወታደሮቹ ደንግጠው ሸሽተዋል። ይህንን ያደረገው ወታደር ደግሞ በጣም በታምሩ በመደነቅም በመደናገጥም ከቅድስተ ቅዱሳን ከድንግል ማርያም ስዕል ፊት ነው የወደቀው። በኋላም የቤተ ክርስቲያን ታሪክ እንደሚያስረዳው መንኖ ገዳም በመግባት ሕይወቱን በምንኩስና ሕይወት እንዳሳለፈ ታሪኩ ያስረዳል። ይህቺም ሴት ይህን ድንቅ ታምር ባየች ጊዜ ሌሊቱን ሙሉ በስዕሏ ፊት መብራትን አብርታ በቅድስተ ቅዱሳን በድንግል ማርያም ምስለ ፍቁር ወልዳ ስዕል ፊት ስትጸልይ ነበር ያደረችው። ስለዚህ በነጋታው በእግዚአብሔር ፍቃድ ከጉንጮቿ ደም የፈሰሳት የአምላክናት ስዕሏን በባህር ላይ እንድታስቀምጥ በመቤታችን በራእይ ታዛ፣ ባህር ላይ ያስቀመጠችው ስዕሏም በባህር ላይ በመንሳፈፍ በማዕበሉ እየተነዳች ያለምንም መስጠም ያለምንም መርጠብ ቀጥታ ጉዞዋን ወደ ምዕራብ አቅጣጫ አደረገች። በወቅቱ የስዕሉ ባለቤት የሆነችው ሴት አንድ ልጅ ነበራት። እሱም ይህን ታምር ካየ በኋላ ወደ አቶስ ገዳም ለመነና ሄደ። የተደረገውን ታምርም በአቶስ ገዳም ላሉት አባቶች ነገራቸው። እናቱ እንዴት በስዕሏ ፊት ሻማ ታበራ እንደነበር፣ በኋላም ወታደሩ ገብቶ በሰይፍ በመታት ጊዜ ከስዕሏ ጉንጭ ላይ በታምር ደም ጠብጠብ እንዳለ ለመነኮሳቱ ነገራቸው። እነርሱም በእጅጉ በመደነቅ ይህን ታሪክ ለትውልድ ሲያስተላልፉ ኖሩ። በተለይ አቶስ ገዳም አጊዮስ አሮስ ይባላል ወይም ሆሊ ማውንቴን ይሉታል፣ ቅዱስ ተራራ ማለት ነው። በጣም ታላቅ ገዳም ነው። እንግዲህ እንደዚህ ታሪኳ ሲነገር ከቆየ በኋላ ብዙ ጊዜያት ካለፉ በኋላ ከዕለታት ባንዳቸው ምሽት በአቶስ ተራራ የአይቬሮን ገዳም መነኮሳት የእሳት ምሰሶ በባህሩ ላይ ተተክሎ እንደ ፀሐይ ሲያበራ ተመለከቱ። በጣም ነበር የተደናገጡት። ምንድነው ይሄ ነገር አሉ። በምናኔ ያሉ አባቶችም ሁሉ በአንድ ላይ ተሰብስበው ይህንን ታምር በማድነቅ የብርሃን ምሰሶ ወደ ተተከለበት ወደ ባህሩ ሲሄዱ ከጉንጮቿ ደም ጠብ ጠብ ሲል የሚታየው የእናታችን የቅድስተ ቅዱሳን የድንግል ማርያም ስዕል ነበረም። ወዲያው ወደ ባህሩ ወርደው ወደ ስዕሏ ለመጠጋት ቢሞክሩም ስዕሏ ግን ወደኋላ እየተመለሰች ሊያነሷት አልተቻላቸውም። ያን ጊዜ ሱባኤ ነበር የገቡት። እዛው የአቤሮም ገዳም ረድ ወይም የጉልበት አገልጋይ ሆኖ የሚኖር አባ ገብርኤል የተባለ የተቀደሰ አባት ነበረም። እሱ ብቻ ስዕሏን ከባህር ውስጥ ማንሳት የሚችል እንደሆነ የአምላክ እናት በራእይ ለመነኮሳቱ ገለጠችላቸው። በተመሳሳይም ለአባ ገብርኤል ተገልጣለት ወደ ባህሩ ሂድ፣ ማይበሉንም ሳትፈራ በባህር ውስጥ በእምነት ተጓዝ። እናም ሁሉም ለዚህ አንተ ላለበት ገዳም ያለኝን ፍቅርና ርኅራዬ ምስክር እንዲሆን ስዕሌን ከባህር አውጣ በማለት ነበር እመቤታችን የነገረችው። ከዚያም ይህንን መነኮሳቱ በሰሙ ጊዜ መናንያን ሁሉ አባ ገብርኤልን ይዘው ልብሰ ተክህኖ አልብሰው አመሰገኑትም ሸኙትም። በማይጠንታቸውም ዕጣን እያጠኑ የብርሃን ምሰሶ ወደ ተተከለው የአምላክ እናት ስዕል ወዳለበት ወደ ባሕሩ ነበር የሄዱት አባ ገብርኤልም በደረቅ መሬት እንደሚጓዝ ያለምንም ርኅራዬ ወደ ባህሩ ሲገባ የእመቤታችን የቅድስት ድንግል ማርያም ስዕል ተጠጋቸው። ያን ጊዜ እሱም በደስታ ሆኖ የአምላክ እናት የቅድስተ ቅዱሳን ድንግል ማርያምን ስዕሏን በደረቱ ታቅፎ ተሳለማት፣ ወደ ባህር ዳርቻም ይዟት ወጣ። መናንያኑም በደስታ ሆነው የእመቤታችንን ስዕል እጅ ነሷት። ከዚያም ማክሰኞ ልክ በጠዋቱ ስዕሏ ባረፈበት ቦታ ላይ በሚያመሰግኑበት ጊዜ በጣም ቀዝቃዛና እጅግ የሚገርም ውሃ ነው የፈለቀው። እጅግ ተደስተው የቅድስተ ቅዱሳን የድንግል ማርያምን ስዕሏን በታላቅ ምስጋና ይዘው ወደ ቤተ መቅደስ በመውሰድ መንበሩ ላይ ነበር ያስቀመጧት። ነገር ግን በጣም የሚገርመው በነጋታው መነኮሳት ወደ ቤተ መቅደስ ገብተው መብራት ሲያበሩ የእመቤታችን ስዕሏን ባስቀመጡበት ቦታ አላገኙም ነበረ። ይልቁንም በመግቢያው በር ባለው ግድግዳ ላይ ተሰቅላ ነበር ያገኟት። ከዛም እነሱም ደንግጠው ማን ነው ይህንን ያደረገው ብለው እንደገና መንበሩ ላይ አስቀምጧት። ተመልሳ በነጋታው በገዳሙ መግቢያ ላይ ተሰቅላ አገኛት። ይህ ነገር ሲደጋገም ሱባኤ ገቡ። በተለይ እናታችን ቅድስተ ቅዱሳን ለአባ ገብርኤል ተገለጸችለትና ለወንድሞቼ እንዲህ ብለው ነገራቸው ከዚህ በኋላ ስዕሌን ማግባት የለባቸውም። የኔስ ፈቃድ በእናንተ ልጠበቅ ሳይሆን እኔ በምልጃዬ ጥላ በዚህ ዓለም በወዲያኛውም ዓለም ልጋርዳችሁ እንጂ፣ ስዕሌን በገዳሙ በምታዩበት ጊዜ ሁሉ የልጄ ምሕረትና ጸጋ ከእናንተ አይቋረጥም፣ አለችው። በዚህ ምክንያት ስዕሏ እንግዲህ በሊቃውንት አቃቤተ ኆኅት፣ ወይም ደጃፍን የምትጠብቅ ይሏታል። ኪፐር ኦፍ ዘጌት ትባላለች ወይም ገባሪ ተታምር ታምራትን የምታደርግ ስዕል ብለውም በታላቅ ክብርን ያስቀምጧት። ታዲያ እችን የተቀደሰ ስዕል እዛው በሩ ላይ የጸሎት ቤት ሰርተው እዛው ላይ እንድትሆን ተደረገና ስዕሏም በዚህ ምክንያት በራፍን ምትጠብቅ፣ ደጃፍን የምትጠብቅ ተብላ ትታውቃለች ስለዚህ አብዛኞቹ ክርስቲያኖች እችን ስዕል ደጃፋቸው ላይ በራቸው ላይ ያደርጓታል። እናታችን ቅድስተ ቅዱሳን ከሚመጣው ከተሰወረው ከተገለጠው ጠላት ትጠብቃችሁ ዘንድ በቃል ኪዳኗም ጥላ በጸላሎ ተረዴይቷ ትጠብቃቸው ዘንድ ስዕሏን በራቸው ላይ ያደርጋሉ። ስለዚህ የበር ጠባቂ ትባላለች። እቺ ስዕል አቃቢተ ሆት ወይም የደጃፍ ጠባቂ፣ የበር ጠባቂ ወይም ኪፐር ኦፍ ዘጌት ይሏታል። ይህ ልምድ አሁንም ድረስ በሰለጠኑ አገራት ይታያል። የእመቤታችንን ስዕልም በበሮቻቸው መግቢያ ላይ ይሰቅላሉ። ታምር አድራጊ ናትና፣ መነኮሳቱ በጣም በእጅጉ በመደሰት ለአምላክናት ለመቤታችን ክብር በገዳሙ በር አጠገብ አነስ ያለች ቤተክርስቲያን ሰርተው እጅን ገባሪተ ታምራት ወመንክራት ድንቅ ታምር አድራጊዋን የአምላክናት የቅድስት ድንግል ማርያምን ስዕል ወደ ውስጥ አስገቧትና የተቀደሰች የስዕሏ መጠሪያም የአይቬሮኗ የአምላክናት ትባላለች። ይህንን ታሪክ ያጠናው ዶክተር ሮዳስ እንዲህ ይላል። በጣም ደስ ይላል የገዳሙ መጠሪያ ነው። የአይቮሪኗ የአምላክ እናት ቲዎቶኮስ ይሏታል። በግሪክ ደግሞ ፓርፓኢሳ ይሏታል። ይህ ታምሯ በመላ ዓለም ኢትዮጵያን ጨምሮ ነው የተሰማው። ለዚህ ነው ሊቃውንት እና አባ ጽጌ ድንግል በማሕሌተ ጽጌ ላይ ስለዚህች ቅድስት ስዕል ድርሰትን የደረሱት ምስጋናንም ያመሰገኑት። በተለይ ታምሯ በመላው ዓለም ተሰምቷልና፣ ሩሲያ ዜናው በተሰማ ጊዜ በ17ኛው ክፍለ ዘመን ላይ በተለይ ኒኮን የተባሉት ሊቀጳጳስ በኋላ የሞስኮ ፓትርያርክ የሆኑት አባት፣ እባካችሁ የዚህ ስዕልን ኮፒ ወደ ራሽያ ያላኩልኝ ብለው ልመናን በማቅረብ መልእክት ላኩ። ያን ጊዜ የዚህ ስዕል ኮፒ ለራሽያ ኦርቶዶክስ ላኩላቸው። የራሽያ ባለስልጣናትም በጣም በመደሰት በክሪምሊን በሞስኮ በሚገኘው በክሪምሊን ግድግዳ ላይ ነበር ያደረጓት። በኋላ እንግዲህ ሕዝቦቹ ሁሉ እያዩት ወደ ክሪምሊን የሚመጡ የአገር መሪዎች ሁሉ እየተሳለሟት ቀጠለች። ነገር ግን በ1917 ላይ በተነሳው ክፉ አብዮት ያ የጸሎት ቤት ሲቃጠል ያቺን የእመቤታችን ስዕል በጌታችን ትንሣኤ ወደ ተሰየመው ቤተ ክርስቲያን አሸጋገሯት። እንደገና በ1995 በተመሳሳይ መልኩ የጸሎት ቤቷ ታንጾ ሌላ በዚህ ተመሳሳይ ያለች ስዕልን እንደገና በአቶስ በማስመጣት ስዕሏን አድርጓል። ክብሯን አድማጮች፣ ተመልካቾች ባህሏ ነሐሴ 9 ኦገስት 15 ነው። እንደገና የካቲት 5 ፌብርዋሪ 12 በመላው ዓለም ይከበራል። እጅግ በጣም ብዙ ተአምሮች በመላው ዓለም በዚህ ስዕል ላይ ተደርጓል። ከተአምሩ መካከል በመላው ዓለም የሚታወቅ አንድ ሁለት ተአምር ከነገርኳችሁ በኋላ ይህችን ስዕል በተመለከተ ዶክተር ሮዳስ በፌስቡክ ገጹ ማጋራቱን ተከትሎ በአገራችን ኢትዮጵያ ላይ ያደረገችውን እጅግ አስደናቂ ተአምር ወደ መጨረሻ ላይ ሊያቀርብላችኋለሁ። የእናታችን የናታችን የቅድስተ ቅዱሳን የድንግል ማርያም ረድኤቷ በረከቷ ከሁላችን ጋር ይሁን እላለሁ። በጣም ከሚገርመው ተአምር መካከል በተለይ ከ1982 እስከ 1997 በሚገርም መልኩ ለ15 ዓመታት ያለማቋረጥ ከዚህ ስዕል በተለይ ከርቤ የሚመስል እጅግ ጣፋይ ሽቶ ይወጣ ይፈልቅ ነበረም። ጆሴ ሞንት ኮርቴስ የተባለ አባት ጋር ነበረች ስዕሏ። በጣም ይጠብቃት ይንከባከባት ነበረ። ይህም ተአምር እንግዲህ የተደረገው በተለይ በሞንትሪያል በካናዳ ነበረ። ይቺ ስዕል ሽቶ አፈልቃለች። ከ1982 እስከ 1997 ጎግል ላይ ማየት ትችላላችሁ። ይህ በጣም የሚያስገርም ታምር ነው። እንደገና እንደ ጎርጎሪሳዊ ዘመን ቀመር 2007 ላይ እችን ስዕል በተለይ ሞንትሪያል ላይ እንደገና ሽቶ ማፍለቅ ጀመረች። ይህ በጣም በሚገርም መልኩ ታምሯ በመላው ዓለም ተነገረም። እንደገና ሀዋዬ በሚገኘው በሩሲያ ኦርቶዶክስ ቤተክርስቲያን ደግሞ ይቺ የስዕሏ ቅጅ ትገኛለች እና መቤታችን የቅድስተ ቅዱሳን ድንግል ማርያም ከስዕሏ ዘይትን ማፍለቅ ሽቱን ማፍለቅ እንትም በኢትዮጵያ ሊቃውንት ሲባል የኖረ ነው። በተለይ ከሊቃውንት መካከል አባ ጽጌ ድንግል ስለዚህ ታምር አድራጊ ስዕል ምን ይላል? የገነት ዛፍ አበቦችን ለሽልማት እንደምታብብ ማርያም ስዕልሽ ስጋን የለበሰች መስላ ታየች። የታምርሽን ዜና ለልጅ ልጅ የምነግር ሆን ዘንድ የስዕልሽን ወዝ ጠብኝ፣ ከበሽታ አድንኝ እባብ አውሬ በመርዙ በኃጢአት አቁስሎኛልና፣ በማለት አባ ጽጌ ድንግል የእመቤቴ ወዳጅ አመስግኗታል። እንግዲህ የካቲት አምስት ሁላችንም ይችን ስዕል እንድናስባት መልእክት አስተላልፋለሁ። በሚገርም መልኩ ይህ ታምሯ በተለይ ያ አይሁዳዊ ወታደር በሰይፍ በመታት ጊዜ ከጉንጮቿ የታምር ደም እንደፈሰሰ አባ ጽጌ ድንግል ምን ይላል? ስዕልሽ ቃልን ደስ ከሚያሳይ ነገር ጋር የምትገኝበት ጊዜ አለ ስዕልሽ የለመለመ አካል ለብሳ የምትታይበት ጊዜ አለ። ማርያም ስዕልሽ የታምር አበባ ናት፣ ርጉም አይሁዳዊ በሰይፍ በመታት ጊዜ ደም ተጠባጠበ በማለት አባ ጸጌ ድንግል በማኅሌተ ጽጌ ድርሳኑ ላይ አንስቷታል ማለት ነው። ሌላው መልክአ ስዕል ላይ ነው ምን ይላል? አንዳንድ ጊዜ የምትናገርናት፣ አንዳንድ ጊዜ የታምር ደምን የምታፈስናት እና ለስዕልሽ ሰላምተ ሰላምታ ይገባል ይላል። ይችን ስዕል በብዙ ቦታዎች የተመለከተው በኢትዮጵያ በሰበታ ጌታ ሰማኒ ማርያም ገዳም ጼዴንያ ማርያም በክብር የተቀመጠች ስዕሏን ለመመልከት ችያለሁ ሲል ተደምጧል። እንግዲህ ኢትዮጵያ ላይ ያደረገችው ታምር አይን እስከ ከማብራት ደርሳለች። ዶክተር ሮዳስ ስለዚህ ስዕል ማብራሪያ ከሰጠ በኋላ ይህን የስዕሏን ታሪክ ሰምተው እጅግ የሚደንቅ ተአምር የተደረገላቸው አንድ ኢትዮጵያዊ እናት እንዳሉም ይናገራል። ዶክተር ሮዳስ ይህን ተአምር የሰማው በተለይ መምህር ሄኖክ ኃይሌ በሚያዘጋጀው የጃንደረባው መርሃ ግብር የመጻሕፍት አንባቢ መርሃ ግብር ላይ ተገኝቶ በነበረበት ወቅት ነው። ጊዜው በዘመነ ጽጌ ወቅት ሲሆን፣ ዶክተር ሮዳስም ስለ ማህሌተ ጽጌ እንዲዳሰስ ከተጋበዘ በኋላ ተገኝቶ ስለ ማህሌተ ጽጌ ዳሰሳ ካቀረበ በኋላ አንድ ሚሊዮን የሚባል ወጣት እጁን አውጥቶ አንድ ተአምር አለ እንድናገር ይፈቀድልኝ፣ አለ ተፈቀደለትም። የተናገረው ግን በእመቤታችን በቅድስት ድንግል ማርያም ስዕል በተለይ ዶክተር ሮዳስ ፌስቡክ ገጹ ላይ ፖስት ባደረገው ጽሑፍ እናቱ እንዴት አይናቸው እንደበራላት ለዶክተር ሮዳስ ነገረው። ይህ እንግዲህ የእመቤታችን የቅድስት ድንግል ማርያም ድንቅ ተአምሯ ነው። ለዶክተር ሮዳስ የደረሰው ጽሑፍ እንዲህ ይላል። እናቴ ወይዘሮ አልማዝ ለገሰ ባንጃ ትባላለች። አይኗን ይጋርዳት ጀመረ። ቀስ በቀስ እየጨመረ ሲሄድ እንድትመረመር እንገፋፋት ጀመር። ከዚያ ወደ አለማየት ተሸጋገረች። እርሷ ግን ምናልባት የማይድን ከሆነ በሕክምና ከማስመርመሬ በፊት እንደው ባለኝ ነገር እግሬን እንኳን ተጠቅሜ ገዳማትን ልርገጥ አለች። ከዚያም አክሱም ጽዮን ላሊበላን መርገጥ አለብኝ ብላ እናቴ ወሰነች። እኛም ህዳር ጽዮንን በአክሱም ልደትን ደግሞ በላሊበላ ለማክበር እናታችንን ይዘን ሄድን እና እናታችን ዓይኗ ካለማየቱ የተነሳ በሰዎች ድጋፍ ነበር ገዳማቱን እየተዘዋወረች የተሳለመችው። ትፈወስም ዘንድ ጸሎት አደረገች። በአክሱም የታቦተ ሙሴ ጠባቂ አባት የነበሩ አረጋዊ አባት፣ በላሊበላ ደግሞ በቅርቡ ያረፉት የቤተ ማርያም ገበዝ ጋር ጸሎት ተደርጎላት ወደ ቤቷ ተመለሰች። ከመጣች በጥቂት ቀናት ውስጥ በፌስቡክ የተጻፈ በተለይ የእመቤታችን ስዕል ታምራትን በመጋቢ ሐዲስ ዶክተር ሮዳስ ታደሰ የተጻፈው ሲነበብ በሰማች ጊዜ በጣም በእጅጉ ተደሰተች። በፍጹም ልቧ በማመን እኔንም ድንግል ማርያም አይኔን ካበራችልኝ እንደው ወደፊት እግዚአብሔር ቢፈቅድ ቦታዋ እዛው አቶ ሴጄ ጸሎት እስካደርስ ድረስ ነገር ግን ስዕሏን አምጡልኝ አለች። እኛም አዘጋጅተን ስዕሏን አመጣንላት። እነሆ እመቤቴ አይኔን ካበራሽልኝ የአንገቴን ወርቅ ከዚሁ ስዕል ላይ አስቀምጣለሁ ብላ ተሳለች። ይህንን የሚናገረው ወንድ ልጃቸው ሚሊዮን ነው። እናትየውም በራእይ የእመቤታችን የቅድስት ድንግል ማርያም ስዕሏን ተመለከተች ነው የሚለው እና በወርቅ ተከቦ ነበር የተመለከተችው። ስለዚህ እናቴ ድንግል ማርያም አይኔን ካበራሽልኝ በስዕሏ ላይ የአንገቴን ወርቅ አስቀምጣለሁ ስትል የተሳለችው ወዲያው በጥቂት ቀናት ውስጥ ካይኗ ላይ የተጋረደው ሙሉ በሙሉ ተሰብስቦ ጠፋ ነው የሚለው። እጅግ የሚያስደንቅ ታምር ነው። እግዚአብሔር የተመሰገነ ይሁንና ማየትም ስትጀምር አይኔ እንደ አዲስ የተፈጠረልኝ እንጂ ማንም ሰው እንደዚህ አይመስለኝም እስክትል ድረስ ይታያ ጀመር ይላል። እንግዲህ ገዳማቱን እንደገና በድጋሚ በመሄድ ተሳለመች። ያለምንም ረዳት ያኔ እንግዲህ አይናቸው ስለማያይ ልጆቻቸው ነበር የሚያሳልሟቸው። አሁን ግን ያለምንም ረዳት በቅድስት ድንግል ማርያም ድንቅ ተአምር እየተመራች ጎበኘቻቸው ነው የሚሉት። አሁን ላይ ባለ ታሪኳ የእመቤታችን ስዕሏ ላይ የወርቅ ሀብላቸውን በማድረግ ቤታቸው አስቀምጠዋል። በእውነት እጅግ እጅግ የሚያስደስት የሚያስደንቅ ተአምር ነው። ለእናታችን የደረሰችን እመቤታችን የእኛንም የስጋ አይናችን የበራ ቢሆንም የልብ አይናችን ተጓርዷልና ታብራለን እያልኩኝ በመጨረሻም ልሰናበት እንደተለመደው ስለ ዛሬው ፕሮግራም ሐሳብ አስተያየታችሁን ኮመንት ላይ እያሰፈራችሁ ቻናሉንም እግረ መንገዳችሁን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እየጠየቁ መልካም ጊዜን ተመኘው።